ጌታ ተመረመረ፣ ዲያብሎስ ታሰረ። የምስራች ቄጠማ ለምን እናስራለን? ካህናትስ ለምን በየቤቱ እየዞሩ ቄጠማ ያድላሉ? አክፍሎት ማለትስ ምን ማለት ነው? አርብ ማታ የምትመታው ጠዋፍ የምን ምሳሌ ናት? ቀዳም ሥዑር ወይም የተሻረችው ቅዳሜ የተባለችውስ ለምንድን ነው? መልሱን በአጭር ወሮ ከዚህ ቪዲዮ ያገኛሉ። እርስዎ ብቻ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ይጀምሩ። እንዲሁ ይህ ጠቃሚ ቪዲዮ ለብዙዎች እንዲደርስ ላይክ ያድርጉ። ውድ የክርስቶስ ቤተሰቦች፣ እንደ እግዚአብሔር መልካም ፈቃድ የሰሙነ ሕማማት ዕለታትን እየተማማር ነ ለቀዳም ሥዑር ደርሰናል። ለዚህ ዕለት በሰላም ያደረሰን እግዚአብሔር አምላካችን የተመሰገነ ይሁን። ከሁሉም በፊት ግን ለምን ይቺ ቅዳሜ ከሌሎች ቅዳሜዎች የተለየች ሆነች? ቀዳም ሥዑር ማለትም የተሻረችው ቅዳሜ ማለት ነውና ለምንስ የተሻረች ቅዳሜ ተባለች የሚለውን እንመልከት። ውድ የክርስቶስ ቤተሰቦች፣ ይቺ ቅዳሜ ከሌሎች ሞች የምትለየው ጌታ በመቃብር ስኩብ የሆነባት ወይም ያደረባት ዕለት ስለሆነች ነው። ጌታችንን ዮሴፍና ኒቆዲሞስ አርብ ማታ ከቀበሩት በኋላ እስከ ዕለተ እሑድ በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ሲያወጣ፣ በአካለ ሥጋ ደግሞ በመቃብር ተወስኖ ነበር። በዚህ ምክንያት ይችን ቅዳሜን በጾም እንድናሳልፍ አበው ሐዋርያት ሥርዓት ሰርተዋል። በከበረች በእሑድ ቀን መቸመች ትጾም ዘንድ ማንም አያስትህ፣ አትስገድባት። በዋዜማው ቅዳሜም ቢሆን ዳግመኛም በከበረች በፋሲካ ቀኖች በበዓል ሀምሳ አትስገድ። ቅዳሴ በሚቀደስበትም ጊዜ ሁሉ ሥጋውን ደሙን ከተቀበልክ በኋላ አትስገድ። ይህ ሥራ ከሥርዓተ ቤተ ክርስቲያን የተገኘ አይደለምና፣ በሰንበት ቀኖችም እንደ ሌሎች ቀኖች አትጹም። ጌታችን ኢየሱስ ክርስቶስ ስኩ በመቃብር ሆኖ ከነበረባት ድህነት የተደረገባት ከፋሲካው ዜማ ካለች ከአንዲት ቅዳሜ ቀን ቀዳም ሥዑር በቀር ብለው ሰርተዋል። የተሻረች ቅዳሜ የተባለችም እንደ ሌሎች ቅዳሜዎች የሚበላባት የሚጠጣባት ስላልሆነች ነው። ዳግመኛም በዚህች ዕለት ቀዳሚት ስግደት አይሰገድባትም። የዓለም ድህነት ተፈጽሟል። ዲያብሎስ ድል ተነስቷል። አዳም ከነ ልጆቹ ድኗል። ነፍሳት ከሲኦል ወጥተዋልና። በዚህ ዕለት ቄጠማ የምናስርበት ምክንያት በኖህ ዘመን እግዚአብሔር በምድር ላይ የጥፋት ውሃን ካወረደ በኋላ ኖህ በመርከቡ ሆኖ የውሃውን መጉደል ለማወቅ ርግብን ሲልካት የውሃውን መጉደል ለመግለጽ የወይራ ቅጠል ይዛለት መታለች። ከአርባ ቀንም በኋላ ኖህ የሰራውን የመርከቢቱን መስኮት ከፈተ። ቁራንም ሰደደው እርሱም ወጣ። ውሃውም ከምድር ላይ እስኪደርቅ ድረስ ወዲያና ወዲህ ይበር ነበር። ርግብንም ውሃው ከምድር ፊት ቀሎ እንደሆነ እንድታይ ከእርሱ ዘንድ ሰደዳት። ነገር ግን እርግብ እግሯን የምታሳርፍበት ስራ ስፍራ አላገኘችም፣ ወደ እርሱም ወደ መርከብ ተመለሰች። ውሃ በምድር ላይ ሁሉ ስለነበረ እጁን ዘረጋና ተቀበላት፣ ወደ እርሱም ወደ መርከብ ውስጥ አገባት። ከዚያም በኋላ ደግሞ እስከ ሰባት ቀን ቆየ። ርግብንም እንደገና ከመርከብ ሰደደ። ርግብን በማታ ጊዜ ወደ እርሱ ተመለሰች። በአፏም እነሆ የለመለመ የወይራ ቅጠል ይዛ ነበር። ኖኅም በምድር ላይ ውሃው እንደቀለለ አወቀ። ደግሞ እስከ ሰባት ቀን ቆየ። ርግብንም ሰደዳት ዳግመኛም ወደ እርሱ አልተመለሰችም። ዘፍጥረት ምዕራፍ 8 ቁጥር 6። ዛሬም ካህናት አምስት ሺህ አምስት መቶ ዘመን መልቶ የነበረው የኃጢአት መርገም እንደጠፋ አዳም ከነ ልጆቹ እንደዳነ ለመግለጽ ቄጠማ ይዘው ዲያብሎስ ታሰረ፣ ጌታ ተመረመረ እያሉ የመርገም ዘመናችን እንዳለፈ ያበስሩናል። በዚህ ዕለት ከበሮ የሚመታ ሲሆን ንዛዜ ግን አይደረግም። ገና ነፍስና ሥጋ ተዋህደው ክርስቶስ አልተነሳምና እኛም ይህን በማ ስታወስ በዚህ ዕለት ምንም አይነት እህል ውሃ ሳንቀምስ ይችን ዕለት በጾም ማሳለፍ አለብን። የምትረገመውና የምትቀጠቀጠው ጧፍ ዓርብ ማታ ከተለያዩ የመጽሐፍ ክፍሎች ብዙ አይነት ንባቦች ከተነበቡ በኋላ አንድ ጧፍ እየበራች ሲደገምባት ትቆያለች። ህዝቡም ካህኑ ጸሎቱን ሲጸልይ ለይሁዳ ወልዱ ወውሉ ደውልዱ ይደምሰስ፣ ትርጉሙም የይሁዳ ልጆችንና የልጅ ልጆቹ ይጥፉ ማለት ነው። ውድ ክርስቲያኖች፣ አሁን ይሁዳ ልጅና የልጅ ልጅ አለው። ሆኖ አይደለም። ነገር ግን በእሱ አይነት ብዙ የይሁዳ ግብር ልጆች አሉና ዛሬም እንደ ይሁዳ መምህራቸውን፣ ሃይማኖታቸውን፣ ሀገራቸውን የሚሸጡ ይጥፉ ማለት ነው። ያቺ ጧፍም ንባቡ ካለቀ በኋላ መዝሙር አንድ ከተነበበ በኋላ ወፍኖቶሙ ለሃጣን ትጠፍ ሲል ሁሉም በያዘው ነገር ሁሉ ያቺን ጧፍ ይደበድባታል። ይሁዳ ጌታን ሽጦ በብስጭት ታንቆ ከሞተ በኋላ ወደ ሲኦል ሲወርድ አጋንንት ሁሉንም ነፍሳት ጌታ አውጥቶባቸው ሲጨነቁ ይሁዳን አግኝተው በእርሱ ላይ መረባረባቸውን በምሳሌ ለመግለጽ ነው። አክፍሎት አክፍሎት ማለት ማካፈል፣ ማጠፍ፣ መደረብ፣ ሁለቱን ቀን አንድ አድርጎ መጾም ማለት ነው። ጌታ ከተያዘበት እስከተነሳበት ድረስ። ይህ ስርዓት የመጣው በቤተ ክርስቲያናችን ልማድ እመቤታችን የያዕቆብና ዮሐንስ የጌታን ትንሣኤ ሳና እህል ውሃ አንቀምስም ብለው እስከ ትንሣኤ በመቆየታቸው ምክንያት ነው። በሀገራችን ብዙ ሰዎች ሐሙስ ማታ የቀመሱ እሁድ የትንሣኤ ዕለት ብቻ እህልና ውሃ ነው የሚቀምሱት። ያልተቻላቸው ግን አርብ ማታ የቀመሱ እስከ ትንሣኤ ይሰነብታሉ። የሁለት ቀን ማክፈል እንኳ ቢከብድ ቅዳሴን ቅዳሜን ማክፈል ስርዓት ነው። ቅዳሴው በመንፈቀ ሌሊት ስለሆነ በልቶ ማስቀደስና መቁረብ እንዳይሆን እግዚአብሔር ለሰሙነ ትንሣኤው በሰላም ያድርሰ